ወይ ጉድ፣ አሁንም ድረስ እንደተጣበቃችሁ ናችሁ አይደለ? አሁንም ድረስ ትወዳታለህ አይደለ? ቆይ ግን እኔ ላንተ የከፈልኩልን መስዋዕትነት ምንድን ነው? ንገረኝ እስኪ። ቆይ አንዴ፣ ፍርቱና አብረን እናውራ። አንዴ ሂጂ ወደ ውስጥ፣ አንዴ ሂጂ ወደ ውስጥ። ላስቸግር፣ ይቅርታ እሺ። ቁጭ በይና እናውራ። አልቀመጥ እዩልሽ አስሬ መስዋት መስዋት አትበይ። አሁን አንቺ ወንድም የሞተብሽ ትመስ ያለሽ እና ጥቁር ልልበስ? ምን ነሽ ነው ጥቁር የለበሽው ሲሉኝ፣ ምን አፋለኝና ምን እላቸዋለሁ? ቢገባህ እኔ ላንተ ብዬ ነው ዝም ያልኩት። እሺ ላንተ ብዬ ነው። ፍላጎትሽ ይሄ ነበር አይደለም? ይኸው አካሌ፣ ይኸውልሽ፣ ውሰጂው። ግን ልቤን እንዳታስቢው ከዚህ በኋላ። ልቤን ለዚህ ነበር የሰበርከው ይኸውልሽ እንደውም ከዚህ በኋላ በደንብ ጠልችሻለሁ። እሺ፣ ለሰራተኛ ብለህ ነው እኔን የጠላኸኝ? አዎ ለሰራተኛ ብዬ ነው። ለነገሩ ይበላኝ፣ እኔ ነኝ እራሴ እላዬ ላይ ጥላቴን የማዘንበው። ይኸውልሽ መጀመሪያም ዝም ብዬ አቅብጦኝ ነው እንጂ ፍርቱና ምንም አላጎደለችብኝም። ስማ፣ ይኸውልህ እኔን እየጎዳኸኝ ነው አደል? ይኸውልሽ አንቺ ገና ለገና እኔን የራስሽ ለማድረግ የኔን እየጎዳሽኝ እንደሆነ ምንም አይመስልሽም። ታዴ በጣም እየጎዳሀኝ ነው፣ በጣም እየጎዳሀኝ ነው ታውቃለህ። ግን የኔ ጉዳት ብቻ ነው የሚታወቅሽ፣ ገና ለገና የኔን ክፍተት አገኝተሽ፣ አንቺ ግን ለጥቅም ስትይ ምንም አይደለም፣ ጉዳይሽ አይደለም። እዩልሽ ምን ላድርግ ታዲወስ ልቤ ልብህ እኮ ሸፈተብኝ ከዛች ሴት ጋር ምንም ልቤ ስለሸፈተ አይደለም። ስሜ አሁንም ከዛች ከፍርቱና ፍቅር ይዞሃል ማለት ነው። እንደ ዋሽሽ አትፈልጊ። እውነቱን ንገረኝ። እውነቷን ብቻ እንድትነግሪኝ ነው የምፈልገው። አዎ፣ እንደውም ከመቼውም በላይ ፍርቱናን አፈቅራታለሁ። እየዋሸኝ ነው። አይደለም፣ በፍጹም። ግን ምን ዋጋ አለው? በደካማ ጎኔ ገብተሽብኛል አሁን። ይውልሽ ለእናቴ ብዬ እንጂ መታሰሩን ፈርቸው እንዳይመስልሽ፣ ገባሽ? ብሎ ጥሏት ይሄዳል። እሷም እዛው እንደቆየ እንደቆመች እሰራለሃለሁ ታዲዮስ እሰራለሃለሁ። ግን ዳጉ ምን ታደርጋለህ? ምን ታደርግ? አታቀኝ አታቀኝም አልኩህ። እሰራላችኋለሁ፣ ሁላችሁንም እዚህ ቤት ያላችሁ ሰዎች። ለነገሩ ምን አናደደኝ ፍርቱና ፍርቱና በቃ ሄድኩሽ። ና ያንቺ ማላዘኛ ሆኖ ቀረ አይደለም? ቆይ አንቺ ግን ምን ሆነሽ ነው? ሄደ እኮ ሄደ። ማን ነው ሄደው? ሸንቁጤ። አዎ መናኸሪያ ሲደርስ እኮ ነው ደውሎ የነገረኝ። ወይ ሳይነግረኝ ሄደ። ወይኔ ሸንቁ፣ ከአንቺ ጋር አረጃለሁ ብሎ የነበረ እኮ። አይ ቀድሞ ቃሉ አረጃ። ወይኔ ሸንቁ። ቆይ ግን ማን ነው እኔን ወንድ አይወጣልሽ ብሎ የረገመኝ? ከመልክ መልክ አላነሰኝ፣ ከቁመና ቁመና አላነሰኝ፣ ከባህሪ ባህሪ አላነሰኝ። እ አምላኬ የሆነ ነገር አድርግ። ድንግል እንደሆንኩ እኮ አራት መንግስት አለፈ። ቆይ ግን ልንማየ ይነግራቸው ይሆን ድንግል መሆኔን? በፈጠረሽ ጠቢያለሽ። በአሁን ሰዓት እንኳን ቢያንሳት ቀልጅ። ቆይ ቢነግራቸውስ አይጠቢያለች። ቤተሰቦቼ በጣም ያዝኑብኛል። አባቴ ደግሞ በተለይ ይረግመኛል። አይ አንቺ እርግማን ሰው የሚገል ቢሆን ኑሮ እኔኑ ነበር የሚያስቀረኝ። ግን ፍርቱና የሆነ ነገር ልንገርሽ፣ አጅርም እንዳደረገች ዕቃ ልገዛ ሱቅ ስወጣ ማን ቢለክታይን ትደነግጫለሽ። የብሪቱ ጥርጣሬ ቢሆንም ግን በቃ ብቻ ምን ብቻ በዛ፣ እኔን እየለከፈኝ እየጀነጀነኝ፣ ቱ ስትመጣ አያትና፣ አረ በቃ ሂጂ ሂጂ ፍቅረኛዬ መጣች ይለኛል። እንዴ ፍቅረኛ እያለው እንዴት ታዲያ አንቺ የሚጀነጅንሽ? አይገርምሽም? ጭራሽ እንደውም ሂጂ እዛ ግቢ ግቢ ይላታል። አሁን የምቀልጁ ቀልድ የሚያስቀኝ ይመስልሻል? አንቺ ደግሞ ፍቅረኛዬ የሚላልሽ ደግሞ ማን እንደሆነች ብታውቂ ግን ደግሞ ብደነግጭስ። ብቻ ጠርጥሬ ነበረ፣ ግን ደግሞ መጠርጠሬ ምንም አይደለም። ግን ባለፈው ሸንቁጤ እኮ እኔ እኮ ይሄዳል ብዬ እንደዚህ በጭራሽ አልጠረጠርኩም ነበረ። ለምንድን ነው ግን? ብሪቱ ደግሞ የባሳ አላስቀምጥ ብላኛለች። እትዬ ቢኖሩ ስላሉ ነው። ባይኖሩ ኑሮ አንድ ቀን አላድርም ነበር፣ እሄድ ነበረ። በቃ እኔ ታዴም ራሱ ማን እንደሚወድ እኔ ምንም ግራ እየገባኝ ነው። አንቺን ነው ወይስ በቃ ደግሞ መስዬ ደግሞ በጣም ቢመጣ ደስ ይለኝ ነበር ፍርቱና። ጥላት ትሄዳለች፣ ምንም ሳታዳምጣት። መነጋገር ሳይኖርብን አይቀርም። እየሰማውሽ ነው? ቀና ብለው አያወሩኝም። አሞኛል እኮ ድምፄ እንኳን አይለይሽም። የልጆትን ነገር በቅቶኛል። ምን? የልጆት ነገር ሲሆን ቀና አሉ አይደለ? ለማንኛውም ፖሊስ ጣቢያ ሄጄ ልጅዎት የሰራውን ወንጀል እናገራለሁ። ምን ነው ልጄ፣ ተነጋግረን ጨርሰን አንድ ልጅ እኮ ነው። እሺ ጥሩ። ባለፈው እንግዲህ እንዳሉኝ ግማሽ ንብረቱን በእኔ ስም ሊያደርጉልኝ ተነጋግረናል አይደለ? ከዚያስ ቤቱን ጥለሽ ልትሄጂ ነው? አልሰሙኝም መሰለኝ። ይሄንንም ቤት ግማሹንም ግማሹን እካፈለውታለሁ እያልኩት እኮ ነው። ብሩንም ግማሹ ቤቱንም፣ ገንዘቡንም ቤቱንም በደንብ እፈልገዋለሁ። ታዲያ ይሄ ሚስጥር ሳት ብሎት ቢወጣ እንኳን የሆነ ምክንያት ነው የምፈልገው ልጆትን የማደርገው እና አያውቁም። አልገባኝም፣ ግን ምን ይሁን ነው የምትይው? ሎት እኔ እዚህ ቤት መኖር እፈልጋለሁ አብረን ነው መኖር የምንችለው ገባሁት ሁሉንም ንብረት ማግኘት አለብኝ እኔ አረ ተይ ልጄ ተይ ግብስ ፍሬ ልጄዎት ነው እሺ እንደዚህ እንደሆነ ያደረገኝ ለእርሶ ልጅ ቅንጣት ታክል አልፈራም አላስብም የልቁንስ ተነሱ እንሂድ ሰው እየጠበቀኝ ነው እንዴ ምነው ልጄ ተይ እንጂ ላስብ ላስብበት እንጂ እንዴት ዝም ብዬ ተነስቼ እሄዳለሁ ቆይ ግን ይህን ውሳኔ ልትወስኝ የወሰንሽው ምን ተፈጥሮ ነው ልጄ? ሰራተኛዬን እንጂ አንቺን አልፈልግሽም አለኝ ስለዚህ ፍርቱና ታዋጣው። በቃ ከዚህ በላይ ጊዜ የለኝም ብላ ምንቀር ብላ ጥላቸው ትሄዳለች። እውነት ታዲዮስ፣ ፍርቱና ትሻለኛለች አለ። እውነት ከሆነ ይሄኛው ዜና በጣም ደስ ይላል። ጠባለች ጠባለች። ወይዬ እዚህ ነኝ እዚህ ነኝ ጋሽ። ወይ ጆርዛ እይ ጆርዛ እጂ እንደም ተነሽ ተነሽ፣ ከዚህ ጋር እንዴ ተነሺ ወይ ችግርሽ ምንድነው? ይላታል። ከምኑ ጋር ነው ጋሽ? ትለዋለች እሷም። እኔ ቆይ ግን ከሻወር ስወጣ ጠብቀሽ ለምንድነው የምትመጪው? እጂ ከኔ ስለ ያስቀመጥሽው ነገር አለ እንዴ? ንገሪኝ አረ እኔ ፎጣ አረፋይችኝ ነው እንጂ አንተ ላይ ፈይልጋ አይደለም፣ ትለዋለች እሷ። ሲጀመር መኝታ ቤት ድረስ ለምን ታረጊያለሽ? ለምን ትመጫለሽ? አይ በአጋጣሚ በሩ ላይ ሳልፍ አልጋው ሳይነጠፍ አየው፣ ለዛ ነው ለነጠፍስ ስጋ